ገትተነው ለምንሄደው ነው። ለምን ሄደው ሀብት የሚየልጅ የእናትህን ልጅ ያም ደግሞ ስንት ውለታ ይውላል ልጅ መግደል ማለት ነው። በቃ ያለቅሳል። እንዴት የእናቴ ልጅ እንደዚህ ያደርጋል? በፍጹም አላምንም ይላል። ግን የሆነ እውነት ይሄ ነበረ። እንገባ ሸርተት ብሎ ሞተ። እርዳና ነበር ስራ ብሎ ነው የመጣው። እና ልቤን ወጋኛ ያለ በዛው ቀረ። ለተራ ቁስ ሲባል፣ ለተራ ሀብት ሲሉ የወንድማቸውን ህይወት የሚያጠፉ አባት ልጁን ላይ የሚነሳ እናት በልጇ ላይ የምትነሳ ለቤተሰቦች ያስፈልጋቸዋለሁ። እኔ መኖር እፈልጋለሁ። ስለዚህ እባክህ ወንድሜ ያለኝ ንብረት ሽጥና ገንዘብ ላክልኝ ነው ያለው። ልታከምበት ነው ያለው። ሊያመልጦ የማይገባ እድል! ከቴምር ሪል ስቴት። እንደሚታወቀው ቴምር ሪል ስቴት ከዚህ በፊት 350 አባወራዎችን የቤት ባለቤት ማድረጉ ይታወቃል። አሁን ደግሞ በመሐል ሳር ቤት ብስራት ሬዲዮ ጎን ለእርስዎ ታላቅ የምስራች ይዘንለዎት መጥተናል። በካሬ 64200 ብር ብቻ በመክፈል የቤት ባለቤት ይሁኑ። ቢኖሩባቸው ለመኖሪያ ምቹ፣ ቢያከራየዋቸው በዶላር ከፍተኛ ገቢ የሚያገኙባቸው እንዲሁም ለኢንቨስትመንት ቢገዟቸው በብዙ የሚያተርፉባቸው በካሬ ከ84 ካሬ 130 ካሬ የካሬ አማራጭ ያላቸው ናቸው። ለውስን ቀናት ብቻ የሚቆይ እድል ስለሆነ ፈጥነው የቤት ባለቤት ይሁኑ። ቴመር ሪልስቴት የእርስዎ ተቀዳሚ ምርጫ። በተጨማሪ መረጃ 0949983321 እንዲሁም 0973362696 ይደውሉ። ቴምር ሪልስቴት ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ው ዛሬም ተገናኝተናል በእግዚአብሔር መልካም ፍቃድ። እንግዲህ ለዛሬም ወደ እናንተ የማደርሰው ታሪክ ነው፣ ያው ብዙዎቻችሁ የደወላችሁ የሚያስተምር ከሆነ ሌሎቹ በእኛ መንገድ እንዳይሄዱ፣ ከኛ ስህተት እንዲማሩ፣ ከኛ ግዴለሽነት እንዲማሩ ይህን ታሪክ አድርስ ብላችሁ ትደውሉልኝ ያላችሁ እና ከዛ ውስጥ ይሆናሉ ብዬ የመራረጥኳቸውን ነው ወደ እናንተ የማደርሰው። ስለዚህ ዛሬም ታሪክ የደረሰ ከአዲስ አበባ ነው። እሱን ታሪክ ነው ወደ እናንተ የማደርሳችሁ። እንግዲህ የሰዎች ክፋት የት ድረስ እንደደረሰ ማሳያ ይሆናል ብዬ አምናለሁ። ከዚህ በፊትም ሌሎችንም ታሪኮች ወደ እናንተ ሳቀርብ ከእናንተው የደረሱኝ ማለት ነው። ይህን ነገር ደጋግሜ ይናገረዋለሁ። የሰዎች ክፋት የት እንደደረሰ እንግዲህ፣ ምን ይደረጋል፣ መገለጫችን ሆኗል እና ቀደም ባሉት ጊዜ የነበሩ አያቶቻችን፣ አባቶቻችን እርስ በርስ ይተሳሰባሉ። አንድ ሰው የማያውቅበት ቦታ ላይ ከርቀት መንገድ መጥቶ እንኳን ቢሄድ በእንግድነት በክብር ተቀብለው እግር አጥበው ምግብ ሰጥተው አክብረው አልጋቸውን ለቀው አቅባል አድርገው የሚሸኙ አያቶችና ቅድሚያቶች እንደነበሩን ይታወሳል እና እኛ ኬት እንደበቀልን እግዚአብሔር ይወቅ ከየት እንደመጣን ማለት ነው። እና የዛን ተገላቢጦሽ እንኳን ከሩቅ የማናቀውን ባዳ ሰው እግር አጥበን አልጋ ለቀን ምግብ አብልተን አክብረን ልንሸኝ ይቅርና እዛው አጠገብ ላጠገብ ወንድም በወንድሙ ላይ፣ እህት በወንድሟ ላይ፣ ወንድም በእህቷ ላይ እዚ አይነት ዘመን ላይ ድረስ ነው። ለነገሩ ዮሐንስ ራእይ፣ ሌሎችም የመጽሐፍ ቅዱስ ምዕራፎች ብዙ የሚነግሩ ነገሮች አሉ እና የመጨረሻው ዘመን ላይ ምን ሊከሰት እንደሚችል። ስለዚህ ምናልባትም ይሄ ትውልድ የመጨረሻው ዘመን ማሳያ ምልክት ይሆን ወይ ብዬ ጠይቃለሁ አንዳንዴ በግሌና። እና የሚገርም ነው ይሄንን እንድላችሁ የገፋፋኝ ምክንያት ምንድን ነው እንግዲህ ዛሬ ታሪክ እምነግራችሁ ባለታሪክ እንደነገረኝ የሁለት ወንድማማቾች ታሪክ ነው። ይሄ ታሪክ የሁለት ወንድማማቾች ታሪክ ብቻ ሳይሆን የሁለት ቤተሰቦች ማለት ትችላላችሁ። እያሰፋን ከሄድ ነው ደግሞ የአገር ታሪክ ይሆናል። ምክንያቱም ከአካባቢ ከመንደር ከፍከፍ እያለ ስንሄድ አለ ሰፈር መንደር ምናምን እያለ ስንሄድ ነው ሀገርም የሆነው። ስለዚህ ንን እያሰፋ ነው ከመጣን ደግሞ በዛ ደረጃ ልንመለከተው እንችላለን። ምንድን የሆነው እንደ አንድ ቤተሰብ ውስጥ አንድ ቤተሰብ ውስጥ ወደ አስራ ሁለት ልጆች ይኖራሉ ከአንድ አባት ከአንድ እናት የተወለዱ። ከዛ ግማሹ በበሽታ ግማሹ በጦርነት፣ አንዳንዶች ወታደሮች ሆነው ሄደው ትጋሉ። በኋላ መጨረሻ ላይ የሚቀሩት አራት ናቸው። ከአራቱ ሁለቱ በጣም የሚቀራረቡ ወንድማማቾች ናቸው። ያው አራቱም ከአንድ እናት ከአንድ አባት የተወለዱ ቤ ደግሞ እነዚህ ሁለቱ ግን በጣም እንግዲህ አንዳንዴ ቤተሰብ ውስጥ ሁሉም እኩል ላይሆን ይችላል። አንዳንዱ የበለጠ ሞር የሚቀራረብ ሊኖር ይችላል። እና የነዚህም እንደዛው ነው ወንድማማቾቹ ማለት ነው። ሰው ምንና የሚሆነው አንደኛው ገጠር ነው የሚኖረው፣ አንደኛው ከተማ ነው የሚኖረው። የህይወት ጉዳይ እንግዲህ የት እንደሚያኖራቸው አታውቅም። እና ነገር ግን ከተማ የሚኖረው ሰው ከወላጆቹ የወረሰው ቦታ ቤት፣ ገጠር ውስጥ ነው ምላችሁ፣ ከብቶች፣ ላሞች፣ ፈረሶች እንደዚህ አይነት ነገሮች ስለነበር ልክ እንደ ቀሪ ገጠር እንደሚኖሩት ቤተሰቦቹ እሱ እዛ ወንድሞቹን አደራ ብሎ ነው እነዛን እዛ ያለውን ንብረት የሚቆጣጠረው የሚያስተዳድረው። በኋላ ምን ይሆናል? ይሄ ከተማ ያለው ሰው ያ እንግዲህ ሰው ሆኖ የማይታመም የለም። ይታመማል። የመታመሙ ነው ምክንያት በኋላ እነግራችኋለሁ። ሲታመም መጀመሪያ እንደ ማንኛውም በሽታ ዛሬ ይዞ ነገ የሚለቀው ነበር የመሰላቸው። ነገር ግን እየቆየ እየቆየ በሂደት ሰውነቱን እስከማይታዘዝለት ደረጃ ይደርሳል። ከዛ ያለውጣውን ገንዘብ ቤት ውስጥ የነበረውን ጥሪት አውጥቶ ሁሉ ታከመ፣ ሊድን አልቻለም። ያልሄደበት ቦታ የለም፣ ሊድን አልቻለም። በኋላ ላይ ቤቱን አሸጠው፣ ህመሙ ማለት ነው፣ ቤቱን አሸጠው ቤቱን ሸጦ ታከመ። ሊድን አልቻለም። አነስ ያለ ቤት ገዛ። በፊት ጥሩ ቤት ነበረው። አነስ ያለ ቤት ገዛ። ሊድን አልቻለም። በኋላ ግን ከአቅም በላይ ሲሆነው፣ ህይወት ሲፈታተነው ነው ምንድን ያደረገው፣ ለዚህኛ ወንድሙ ታናሽ ወንድሙ ነው ገጠር ያለው። በቃ ከአቅም በላይ ሆነ። እጅ ላይ ያለውን ገንዘብ ጫሮ እስ ቤቴን ምሸጥኩኝ ልድን አልቻልኩም። የመኖር ፍላጎት አለኝ። በድግትም ደግሞ እድሜ በጣም የገፋ ስላልነበር የምኖር ግጉት አለው። ቤተሰቦቹም ብዙ ቤተሰብ አለው፣ ልጆች አሉት። ማስተዳደር ይፈልጋል። ስለዚህ እዛ ካሉት ገጠር ውስጥ ካሉት አንተ ከምትቆጣጠርልኝ ንብረቶች መካከል ሁለት ጥማድ በሬ ሽጥ እና ገንዘብ ላክልኝ ይለዋል። የዚህ ጊዜ ነው ነገሮች መስመር ቀየር የጀመሩት። እንግዲህ ያስቡት የምትወዱት ወንድም አብራችሁት ከልጅነት ጀምሮ አፈር ፈይታችሁ ያደጋችሁት ወንድም፣ የእናት አባታችሁ ልጅ መጨከን ሲጀምር እና አምኖ ለመቀበልም ይከብዳል ክፉና ደጉን አብራችሁ ያያችሁ የልብ ሚስጥራችሁን የምታዋዩት የእናታችሁ ልጅ ማለት ነው። እንደዛ ሲለው ዛሬ ነገ ዛሬ ነገ እያለ ያራዝምበታል፣ እና በጣም ይናደድና እኔ ኮ ያንተን አይደለም የጠየቁ የኔን ነው ብሎ አሁንም በሰዎች ይልክለታል። አሁንም መልስ የለም። መጨረሻ ላይ ግን ከልጆቹ መሀል ታላቁን በቃ አንተ ደርሰን ይለውና ይልከዋል። ሲልከው ያለው እዛ ጋ ያለው ተንኮል የታወቀ ዛ ጊዜ ነው አይ በቃ አልሸጥም። ለምሲል እስከ ዛሬ ድረስ እኔ ጋር ነበሩ። ስለዚህ የራሴ ስለሆኑ የሚለ እንዴ፣ እኔ እኮ ባደራ እንድትጠብቅልኝ ነው። እኔ ከተማ ስለምኖር አንተ እዛ ስላለ እኔ በየቀኑ እየተመላለስኩ እዛ ያለውን ቦታ ቤት፣ ከብቶች መቆጣጠር አልችልም። ስለዚህ አንተ ያለ ቆጥሬ ያስረከብኩህን ንብረት እንዴት ትክደኛለህ? ይለዋል በዚህ አንድ አንድ ሲባባሉ ነገሮች እየከረሩ ይሄዳሉ። ነገሮች እየከረሩ ሲሄዱ የሚያስጠላው ምንድነው፣ ሁለቱ ብቻ አይደለም በሁለቱ ቤተሰቦች መካከል ቅራኔ ይፈጠራል። የሆነውም እዚህ ቤተሰብ ላይ ደግሞ ያ ነው። በኋላ ሽማግሌ ቢገባ ምን ቢል ምን ቢል ያኛው በጋ ታናሽ የሆነም አሻፈረኝ አለ። እንደውም ጭራሽ አላቅም ብለው ካደ፣ የእሱ ንብረቶች አይደለም። ሌሎቹ ወንድሞች ታልጋ ገብተው እንግዲህ ሌሎቹ በበሽታን በጦርነት ማልኳል ብያቸዋል። ከዛ ሁ ከአስራ ሁለቱ አራት ናቸው የቀሩት፣ እነዚህ ሁለቱ አሁኑ የታሉት እና ሌሎቹ ሁለቱ ሴቶች ናቸው። ሊያም ደግሞ እልም ያለ ገጠር ውስጥ የሚኖሩ ምንም የሚያውቁ ሰዎች አይደሉም። በልጅነታቸው ተድረው የወጡ ማለት ነው። ስለዚህ ማንን ምስክር ያደርግ? እነዛም ቢናገሩ ሰሜ የላቸው። ከዛ ነገሮች በጣም እየከረሩ ሲመጡ ይሄኛው ይናደድና በጋ አልቅሼ ለእግዚአብሔር ነው ምታውቅ ይለዋል። ተበዳይ ወይም የታመመው ሰው ማለት ነው። እና ያኛው የፈለግከውን አምጣ አንተ ከምትሄድበት ደግሞ የሚሄድበት ቦታ የበለጦ ቴዛ ያሳየናል በዋነኛ ሰው መጠራጠር የምን ለማለት ፈልጎ ነው። ቆይቶ ነው የገባው እሱ እንደነገረ ማለት ነው እንግዲህ ልጁ እንደነገረኝ፣ የባለ ታሪካችን ልጅ እንደነገረኝ ቆይቶ ነው አባቴ ነው የገባው ነው ያለው። ከዛ ምን የሆነው ነገሮች በጣም እየባሱ፣ ህመሙ እየጠነከረ ሲሄድ ቤተሰብ ሌላ ሀሳብ ያመጣል። ምን ሀሳብ ያመጣል? በቃ እስከ ዛሬ በሕክምናው አለ ሞክረሃል፣ አልሳካለም፣ ለምን ወደ ጸበል አትሄደም? ይህ ሰው ከወንድሞ የሰማውም ነገር ከንክኖት ስለነበረ ነው ይሻለኛል የሚል ውሳኔ ላይ ደርስና ወደ ጸበል ይሄዳል ታምር የተፈጠረው የዛ ጊዜ ነው ሳምንት ቆየ ሁለት ሳምንት ቆየ ሶስተኛው ሳምንት ላይ የት ነው እጅሮ አርሴማ ምንድነው የተፈጠረው ምልክት ማየት ይጀምራል መጸበል ሲጀምር ላው ላይ የነበረው ወይም የተላከው መተት መንፈስ መጮህ ይጀምራል ምን አድርገና የምትለኝ በቃ እኔ እድሜ ልኬን ገጠር ውስጥ ጠብቄ አሳድጌ ቀልብ ያሳደኩትን እንዴት እሰጣለሁ? ስለዚህ ያን እንዳይወስድብኝ ስል እንዲህ እንዲያደርገ ይበታልና ዝርዝር ነገሮችን መናገር ይጀምራል። ያው እሱ ሞስቶ ተይዟል። ቤተሰቦቹ ያንን የሚያስጸብሉት ቤተሰቦቹ ያንን ይሰማሉ። ማመን አልቻሉም። እነሱ ደግሞ ከዚ በፊት ስለመተ ስለመንፈስ ምናምን የሚያውቁት ነገር ስላልነበረ አምነው መቀበል ይከብዳቸዋል። ከዛዋ ላይ ይነግሩታል ያለውን ነገር በቃ ያለቅሳል። እንዴት የእናቴ ልጅ እንደዚህ ያደርጋል? በፍጹም አላምንም የሚላል። ግን የሆነ እውነት ይሄ ነበረ። በተደጋጋሚ መጸለይ ሲጀምርም በህልሙ ሁሉ ማየት ይጀምራል። ዛናሽ ደግሞ ለንብረቱ ሲል፣ በነገራችን ላይ ይሄኛው ምክንያት ሆኖ አጋለጠው እንጂ ሌሎችንም ንብረቶች ሁሉ ለመውረስ ሲል ይሄን ሰውዬ ማድረግ የፈለገው ምንድን ነበረ? በደብተር መተት እና በጥላ ወጊ መግደል ነው የተፈለገው። ምክንያቱም ምን ብለውታል እዛ ጋ መተቱንም የሰራለት እሱን ካልገደልክ ንብረቱን መውረት አትችልም። ስለዚህ ያንን ለማድረግ የምትችለው እሱን ስትገል ነው የሚል ነገር ስለተነገረው፣ እንግዲህ ይታያችሁ ለሁለት ጥማድ በሬ እና ለቀሪ ነገ ትተነው ለምንሄደው ሀብት የሚየል ልጅ የእናትህ ልጅ ያውም ደግሞ ስንት ሁለት አይወላልህ ልጅ መግደል ማለት ነው። እንደዛ እኔ እንትን የተባለው ጥል ይዘውና ይሄ ሰው የታመመ ሰው ቤተሰቡም ነገር ሲነቃ የበለጠ መንፈሳዊ ህይወት ላይ መጠንከር ይጀምራሉ። አሁን እያ ችግራችን ምንድንነው መላከ መንከራትም ሲያስተምሩ ስንያዝ ነው የምንረዋወጠው፣ ነው ከመጀመሪያው ሊገባን ይገባል የምንለው ለዛ ነው። ከመጀመሪያው ሁሌም በጠላት ቀጠና ውስጥ ነን። ይህ ሊገባን ይገባል። ስፔሻ መንፈሳዊ ውጊያ ያልገባን ሰዎች ሁልጊዜም ሁልጊዜም እንደ አለማዊ ወታደር ንቁ ሆነን ራሳችንን መከላከል ይኖርብናል። አለበለዚያ የጥቃት ሰለባዎች ነን። አንድ ቀን ምን እንደምንሆን አናቅም። አንድ ቀን ልንወርቅ እንችላለን። አንድ ቀን ሳናስበው ልቤን ወጋን ብለን በዛው ልንጠር እንችላለን። ብዙ ጊዜ ሰምታችኋል። ሶፋ ላይ ቁጭ ብሎ ቴሌቪዥን እየተመለከተ ነበር ህ እንገባ ሸርተት ብሎ ሞተ። እርዳና ነበር ስራ ብሎ ነው የመጣው እና ልቤን ወጋኝ አለ በዛው ቀረ። እንደ ትናንትና ኮነንት ገሌጋ ሲጫወት አይችዋለሁ። እና ድንገት በቃ ምንም ምም ሳይኖረው ራሴን ያዘኝ አለ በዛው ቀረ። ይሄ ምን ይመስላችኋል? መንፈሳዊ ውጊያ ለገባው ሰው ያውቀዋል። መንፈሳዊ ውጊያ ላልገባ ሰው ግን አዎ በርካታ ዓለማዊ ምክንያቶችን በርካታ ሳይንሳዊ ትንታሪዎችን ሊሰጥ ይችላል። ነ ያደለም በተለይ ድንጋይ ልቤን ወጋ ምናምን ብሎ የሚሞተው በብዛት ጥላ ወጊ የሚላክባቸው ሰዎች ናቸው። እዚህም ሰውዬ ላይ የተደረገው ነገር ያነበረ ነገር ግን ከዛ በኋላ ፀበሉን በቃ አጠንክሮ ያዘ። እንደውም ከጸበል በኋላ ምንነገው በቃ ሱባኤ ይገባለዋለ ሱባኤ ይገባ፣ ጾም ያዘ፣ መስገድ ጀመረ፣ መጸለይ ጀመረ፣ ቅዱስ ቁርባን ማከታተል ጀመረ። በነገራችን ላይ ያገባውም በተክሊል ስለነበረ በቅዱስ ቁርባን ስለነበረ በደንብ የስም ሳይሆን የተግባር ክርስቲያን ሆነ። ፊት ከነበረ በፊትም እምነቱ ላይ በጣም ሲሬች ነበረ። እምነቱ ላይ ሲሬች ብቻ ሳይሆን በልጅነቱ ዲያቆንም ነበረ። ከዛ በኋላ ያው የእህል ውሃ ጉዳይ ወደ ከተማ ሲያመጣው ነው ድቁናውን ስቶ በሌላ በአለማዊ ስራ ላይ በመንግስት ስራ ላይ የተሰማራው ማለት ነው። እና ስለዚህ መሰረቱ ነበረው ልላችሁ ፈልጌ ነው። መሰረቱ ለነበረ በደንብ መታገል ጀመረ። ለዚህም ነው የፈለገ ነገር ቢላክባችሁ፣ መሰረታዊ ማንነት ካላችሁ፣ ፋውንዴሽኑ ኖሯችሁ፣ ያን እንደገና አፕግሬድ አርጋችሁ በጣም በምጠነክሩ ከሆነ ከየትኛውም ጥቃት እግዚአብሔር ይጠብቃችኋል የምንለው ለዛ ነው። ስለዚህ ይህን ሰውዬ የተወሰነ ጊዜ በዛ አይነት ሁኔታ ቆየ። ግን የሚገርማችሁ ምንድን ነው ወንድም በየጊዜው ነው እያደሰ የሚልቀው ልጅ ሲነግረኝ ማለት ነው። በየጊዜው በየጊዜው በኋላ ምን ይሆናል ይሄ ሰው የመንግስት ሰራተኛ ነው ብያቸዋለሁ? ክፍተት የተፈጠረው እዚህ ጋ ነው። እና ለረጅም ጊዜ ወደ ፊልድ ይላካል። የሄደበት ቦታ ደግሞ ለእንደዚህ አይነት መንፈሳዊ ውጊያ የሚመች ቦታ አይደለም። እንደፈለጋቸው የምትሰግዱበትም እንደፈለጋቸው የምትቀጡበት ቦታ ስለማይ፣ በተሻለው መጠን ግን ጥረት ያደርግ ነበር። እና እዛ ደግሞ እንደገና እየታደሰ ሲላክበት መከላከል አልተቻለም ወይ በቃ ነገሮች እየባሱ ይመጡና መጨረሻ ላይ ግን በተደረገበት መሰረት ጥላ ወጊ ይበሉት ማቆ ማቆ ለሞት ይዳረጋል ማለት ነው። ከዛ በኋላ ቤተሰቡ የሱን ያህል ጥንካሬ ስላልነበረው ወደ ውስጣቸው መመልከት ይጀምራሉ። እን በዚህ ደረጃ ወንድም እንዴት በወንድሙ ላይ ያደርጋል? እንዴት እንግዲህ ያደርጋል? ከዛ ለምን ማድረግ ጀመርን አለ። በዚህ አይነት ጉዳይ ላይ የሚሰሩ መርሃ ግብሮች ይህን ጨምሮ ማለት ነው መምህሩ ተስፋዬ ሌሎቹንም መምህራኖች ትምህርት መከታተል ሲጀምሩ ነው የበለጠ አይናቸው የተገለጠው። እንደዚህ ነው አርፍነን አይናችንን አንግለጥም እንለው ለመላከ መንክራት ሲያስተምሩ ብዙዎቻችን እምናይ ይመስለናል እንጂ አናይም፣ አይናችን ተደፍኗል አሉ። አይናችን እንዲከፈት የምንፈልግ ከሆነ ቅዱስ መንፈስን ወደ ውስጣችን እናስገባ፣ የሚሉት ነገር አለ። ብዙዎቻችን ቅዱስ መንፈስን ወደ ውስጣችን አላስገባ ነው። የዚህም ቤተሰብ አባትየው ዲያቆን የነበረው አባት ከስር መሰረቱ ፋውንዴሽን ይኑረው፣ መሰረቱ ይኑረው እና ብዙ ነገሮች ይግቡት እንጂ ቤተሰቡ የሱን ያህል ጠንካራ አልነበረም። ከዛ በኋላ ነው የአባታቸው ሞት ብዙ ነገር ያስተማራቸው። የአባታቸውን ሞት እስከ ያስተምረን አንጠብቅ የእናቶችን ሞት እስኪያስተምረን የወንድሞቻችን ሞት እስኪያስተምረን አንጠብቅ። ልንነቃ ይገባል። አጠገባችን ያለ ሰው ማንም ይሁን ማን አንድ ቀን ጥቃት ሊሰነዝብብን ይችላል። ይሄ በሰዎች መካከል ጥርጣሬ መፍጠር አይደለም፣ ፋክቱን መናገር ነው። አሁን መልካም ሰዎች አሉ፣ በማህበራዊነት የሚያምኑ የሚያስፈልጉን፣ ሁሌም ድጋፍ የሚያደርጉልን፣ ስንራብ የሚያበሉ፣ ስንቸገር የሚረዱ ሰዎች እንዳሉ ግልጽ ነው። የዛን ያህል ደግሞ ክፉ ሰዎችም ደግሞ በርክተዋል። ለተራ ቁስ ይባል ለተራ ሀብት ሲሉ የወንድማቸውን ህይወት የሚያጠፉ አባት የልጁን ላይ የሚነሳ እናት በልጇ ላይ የምትነሳ እህት በወንድሟ ላይ ወንድንበት ላይ እንዲህ አይነት ታሪክ ነው በስፋት እየሰፋ። ጓደኛ በጓደኛ በጣም በቅርብ ጓደኛው ላይ ቅርብ ጊዜ እንኳን ነገር ያቸዋል። በጣም የቅርብ ጓደኛውን ዲቪ ደርሶት ወደ አሜሪካ ከውሰዱ በኋላ የሆነውን ነገር ሰምተናል አይደለ? በመርሃ ግብራችን ላይ የመጨረሻው ዘመን ምልክት የመጨረሻው ዘመን ምልክት እንዲህ ስንል ቅር የሚላቸው ሰዎች አሉ። ነው እኛ አይደለም ያልነው መጽሐፍ ቅዱስ የሚለዋል። በመጨረሻው ዘመን የሚታዩ ብሎ ከጠቀሳቸው ምልክቶች መካከል አሁን የነገርኳቸው ነገር በደንብ አለ። ወንድም በወንድሙ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ እናት ልጇን ትክዳለች። እንዲህ በቃ የመጨረሻው ዘመን ምልክት ላይ የሚታዩ ምልክቶች ናቸው። ስለዚህ እኛ ስንናገር ለምን ይመራቸዋል መጽሐፍ ቅዱስ የተናገረው ፋክት ድናይ ታደረጉታላችሁ። መጽሐፍ ቅዱስን ድናይ የሚያደርግ ደግሞ ምን እንደሆነ ይታወቃል። አቴስት ነው፣ እምነት የለሽ ነው። ክርስቲያኖች ግን መጽሐፍ ቅዱስን እናምናለን። ያመንነውን እውነት ደግሞ እንቀበለዋለን። ያንን መካድ አይቻልም። ስለዚህ ያ እውነት ነው፣ አሁን በእኛ ህይወት ውስጥ እየተተገበረ ያለው ማለት ነው። ስለዚህ እባካችሁ ለማይረባ ነገር ብለን ለማይረባ ነገር ብላችሁ የሰው ህይወት አትክተፉ። በተለይ ደግሞ የራሳችሁን ቤተሰብ እንግዲህ ወንድም በወንድሙ ላይ አሁን የሰማነው ታሪክ ወንድም በወንድሙ ላይ ነው። ያውም ለሁለት ጥማድ በሬ ብሎ ማለት ነው። እንግዲህ ታመም ያለሁ፣ እጄ ላይ ያለውን ቅርስ ሸጭ ያለሁ፣ ለቤተሰቦቼ ያስፈልጋችኋለሁ፣ እኔ መኖር እፈልጋለሁ፣ ስለዚህ እባክህ ወንድሜ ያለኝ ንብረት ሽጥና ገንዘብ ላክልኝ ነው ያለው። ልታከምበት ነው ያለው። ልታከምበት ሲል ግን የራስ ጉዳይ ነው የተባለው እና እንደውም በኋላ ላይ ምንን ያለው አልጋ ይዞ ሲያጣጥር አለ መጨረሻው ላይ እዛ ከነበረበት ፊልድ ቦታ ላይ አምጥተ ነው እዚህ ሆስፒታል ነበር ነው ያለው። እና እዛ ላይ ሆነው እንትን እያለ ንገሩ ትለታናሽ ወንድሜ በሞት ምን ትጠቀማለ። ጆሮ ዳባ ልበስ ነው ያላቸው። የራስ ጉዳይ ነው ያለው። መጀመሪያስ ያንን የላከበት ማን ሆነና እና የእሱ ሞት ሊሰማው ይችላል እንዴ? ወንድሙን በጥላ ወጊ የገደለ ወንድም ተብዬ ምንም ነገር ቢከሰት የድርጊቱ መነሻ እሱ ስለሆነ ምንም ፊል ላይ አደረግ አይችልም። የሚጠብቀውም ነገር ነበር ለሱ እንደው ምድል ነው። ታላቅ ወንድማችሁ ብዙ ያደረገላችሁ፣ እንደነገርኳችሁ ብዙ ይረዳችሁ፣ አልጋ ላይ በእናንተ ምክንያት እያጣጣረ እባክህን ልሞት ነው ለእኔም ለቤተሰቦቼም ስል መዳን ስላለብኝ እባክህን ብሎ ሲለምናችሁ እንቢ የምትሉ ሰዎች፣ ከዛስ በኋላ ህሌላችሁ ሰላም አግኝቶ ተረጋግታችሁ ትኖራላችሁ ወይ? ስለዚህ ይሄ ታሪክ ብዙ ያስተምረናል፣ እና እባካችሁ ወደ ልቦናችን እንመለስ። ያንን አናደርገ ከሆነ አንደኛ በምድራዊ ህይወታችን ላይ ሰላም አናገኝም፣ እርግጠኛ ሆኜ የምነግራችሁ። ሁለተኛ ዓለማዊ ቁስ አላቂ ነው፣ ነገ ትተነው እንሄዳለን፣ አትጠራጠሩ። የሚያስፈልገን ሰው ነው፣ ሊረበን የሚገባው ሰው ነው፣ ሊጠማን የሚገባው ሰው ነው። ሰው ለሰው መድኃኒቱ ነው። አሁን ግን ሰው ለሰው መድኃኒቱ መሆኑ ቀርቶ ሰው ለሰው አጥፊው እየሆነን የመጣው እና ከዚህ አይነት ተግባር እግዚአብሔር ይጠብቀን ማለት እፈልጋለሁ። እንግዲህ የተከታተላችሁት ታሪክ ይህን ይመስል ነበረ። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ታሪኩን ያደረስከኝ የሟች ልጅም እንግዲህ ነፍስ ይማር ብያለሁ። ያስተምራል እና ከሆነ ብለ ነው የነገር ግን በእርግጥ ያስተምራል። አንደኛ ክፋት ማድረጉ ምድራዊ ሰላም እንዳይሰጠን ለመናገር፣ ሁለተኛ ደግሞ እያንዳንዳችን ስንኖር ሁሌም ሁሌም እንደ ዓለማዊ ወታደር ንቁ ሆነን መኖር ንቁ ሆኖ መኖርና ራስን መከላከል ማለት መስገድ፣ መጾም፣ መጸለይ ነው። ሌላ ምንም መቁጠሪያ መግረፍ ነው። ሌላ ምንም ሾርትከት የለውም እና ይህንን ለመናገር ነው። በድጋሚ አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም